ሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሀይ ስኩል ላይ ነገ የሆነ ቴክኒክ እና ሙያ ከነጎዳ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንጻር የትምህርት ሚኒስትር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ሂጃ ንቃባቸውን ሂጃባቸውን ለብሱ ስገቡ ብዙ እሾች ይነሳል። ሴኩሪቲ የምንሹ ሊባል ይቻላል። ሙስሊም ወይም ሴት ፈታሾች ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ኒቃብ የለበሱ እኮ ተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በዓለም አቀፍ ደረጃ ማለት ነው። እና እነዚህ ነገሮችን እንደው ለምንድነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም ትምህርት ሚኒስቴር ዝም ብሎ ያለ ያለው፣ ነው ትክክል አይደለም። ልክ የሰማን ቅር ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለ በፊት የሚለው ነበር ጭንቀታቸው በሙሉ ቁጭ ብሎ የትምህርት ምዘናዎችን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንዲሆኑ ስንት እንዳሉ ምናምን ጠይቅ። ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ ኢዝ ኤ ዲፍረንት ስቶሪ። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት፣ እርሶ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በዚህ በኒቃብ ላይ የህግ ማስቀየር ካለበት እዚህ ፓርላማ አምጣታችሁ ታስቀይሩት፣ ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ እየሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ፣ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም።